በዝቅተኛ የኑሮ ደረጃ የሚገኙ እናቶች ልጆቻቸው ለትምህርት የሚያስፈልጋቸውን ቁሳቁሶችን ገዝተው ማስተማር ፈታኝ ነው። ይህ የኑሮ ፈተና ልጆቻቸው ከሌሎች ተማሪዎች እኩል ተወዳዳሪ እንዳይሆኑም ያደርጋቸዋል፣ በትምህርታቸው ዝቅተኛ ውጤት እንዲያስመዘግቡ፣ አለፍ ሲልም ትምህርታቸው ለማቋረጥ ይገደዳሉ። ከጥቂት ዓመታት በፊት በአዲስ አበባ ከተማ በሚገኙ የመንግስት ትምህርት ቤቶች የተጀመረው የምገባ መርሃ ግብርና የትምህርት ግብአት አቅርቦት የበርካታ ወላጆችና ተማሪዎች ጭንቀትን ያቃለለ ነው። ብዙ ጊዜ እናቴን አስጨንቃል ነበር። ስዕል ደብተር፣ ደብተር አለ የተለያዩ ነገሮች አሉ። እሱን ግዢ ልኝ ምናምን ብዬ አስጨንቃ ነበር። በአሁኑ ዘመን ግን ትምህርትና ትምህርቴ ላይ ብቻ ነው የማተኩረው። ደብተር ደብተር አያስጨንቀኝም ቢያልቅ፣ መጽሐፍ፣ የተለያዩ ነገሮች ይሰጠናል። ዩኒፎርምም አያስጨንቀኝም፣ ምግቡም አያስጨንቀኝም። ስለዚህ እኔ ትምህርቴ ላይ ብቻ ነው እንጂ ማተኩረው የተለያዩ ነገር አሁን ደብተር ቢያልቅብኝ ማን ሊገዛልኝ ሞ እናቴን ብሬላትም እንደዚህ ብዬ ስለማልጨንቅ እናቴም ከጭንቀትና ከተለያዩ ብር ማጥፋት ስለዳነች፣ መንግስት በዚህ እንዲቀጥል ሀሳብ አቀርባል። ስራዬ ሮጦ ማደር ነው፣ በተገኘበት ቦታ ነው ስራዬ። እና የሁለት ልጆች እናት ነኝ። ደብተር ለመግዛት የምንቸገርበት ዩኒፎርም ለማልበስ የምንቸገርበት ነበረ። ዛሬ ሌላ ዛሬ ምሳ ቁርስ አብልተሽ ምሳ ማንደግምበት ሰዓት ነበረ። ግን አሁን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይስጠው ነው የሚለው መንግስታችንን ለምን ብትይ ልጄ የምግብ ሳይሆን የትምህርት ፍላጎት የደብተር ሳይሆን የትምህርት ፍቅር እንዲኖራት አድርጎልኛል። ምክንያቱም መስከረም ሳይጠባ ሐምሌ ላይ መጽሐፍና ደብተር ታድሎ ዩኒፎርም ነሐሴ ላይ ታድሎ መስከረም ሲገቡ በዩኒፎርም ምንም አይነት ጭንቀት ሳይኖራቸው ነው እየተማሩ ያሉት። የምገባ መርሃ ግብሩ ተጠቃሚ ተማሪዎች ቁጥር ከፍተኛ ቢሆንም ለትምህርት የሚያስፈልጋቸው ቁሳቁሶች ስለማይሟሉላቸው መስከረም ላይ ትምህርት ለመከታተል የሚመጡ ተማሪዎች ቁጥር አነስተኛ ነበር። መስከረም አካባቢ ላይ ደብተርም ዩኒፎርምም በጣም ብዙ የሚወደድበት ሰዓት ነው። ያንን ለማሟላትና ልጁን ትምህርት ቤት ለመላክ የሚቸገሩበትና የሚጨናነቁበት ነበረ። ያንን ችግር የወላጆችን ችግር ያቃለለ ነው። እንደኛ ትምህርት ቤት እንግዲህ 2993 ተማሪ አለ። ለነዚህ ሁሉ አድሬስ አድርገናል። ሁሉም ተማሪዎች ዩኒፎርም የደንብ ልብስ በአመቱ መጀመሪያ ላይ ትምህርት ከመጀመሩ በፊት የማሰራጨት ስራ ሰርተናል። አንዱ እሱ ነው። ሁለተኛ፣ ከደብተር ቁሳቁስም ጋር ተያይዞ እንደየ ትምህርት ሰብጀክቱ እንደሚያዘው ስኩዌር ደብተር አለ፣ ሲንግል ላይን አለ፣ የስዕል ደብተር አለ። ስለዚህ አስፈላጊ የሆነ ግብአት ቁሳቁስ ተዘጋጅቶላቸዋል ተማሪዎች። ስለዚህ ተማሪው ተረጋግቶ ትምህርቱን መማር ብቻ ነው። ሁሉም ተማሪ መስከረም ላይ ጀምሮ ሰኔ ላይ የሚጨርስበት ሁኔታ አለ ማለት ነው። ስለዚህ አንዱን ትልቁን ችግር የቀረፈው ሁሉም ተማሪ ዝቅተኛ ኑሮም ይሁን የተሻለ ኑሮም ይሁን ሁሉም ተማሪ ትምህርቱን በአግባቡ የሚከታተልበት ሁኔታ ያለበት ሁኔታ አለ። በ2012 ዓ ም ዩኒፎርምን ጨምሮ ሌሎች የትምህርት ግብዓቶችን ማቅረብ የጀመረው የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ዘንድሮ ከ1.2 ሚሊዮን በላይ ለሚሆኑ ተማሪዎች ማቅረብ ችሏል። የተማሪ ደንብ ልብስ የለኝም መማሪያ ደብተር የለኝም ብሎ የሚቀር ተማሪ ነበር። ያ እንዳይሆን መንግስት በተለይ ትልቅ ድጋፍ በማድረግ ከሚያገኛቸው ገቢዎች በመሰብሰብ ፍትሃዊ በሆነ መንገድ 2012 አካባቢ ላይ ከ300 ሺህ ተማሪዎች ያልበለጡ ነው። በትምህርት ግብዓት ስንል ምገባንም ጭምር ስለምናካትትና አሁን ዛሬ ላይ የ2018ን ጨምረን ከ1.2 ሚሊዮን በላይ ተማሪዎችን የተለያዩ ግብዓቶችን እያደረስንበት ያለንበት ሂደት ነው ያለው። ሙሉ ለሙሉ የደንብ ልብስ ተደራሽ አድርገናል። ለተማሪዎች የመማሪያ ደብተር ማቅረብ ተችሏል። በዚህ ችግር ፈቺ እርምጃ ከዓመታት በፊት ይታይ የነበረው የተማሪዎች ትምህርት የማቋረጥ ምጣኔና የሚያስመዘግቡት ዝቅተኛ ውጤት ቀንሷል። የስምንተኛ ክፍል ከ ሰማኒያ ሰባት ፐርሰንት በላይ ሀምሳ ና በላይ መጥቷል። የስድስተኛ ክፍል ደግሞ ከሀምሳ ና በላይ መጡ ወደ ዘጠና አራት ፐርሰንት ማሳለፍ ችለናል። መጠነ ማቋረጥ ዛሬ ላይ የለም። ምግብ አልበላውም ብሎ የሚቀር ከትምህርት ገበታ ውጭ የሚሆን ተማሪ የለም ማለት ነው። ይሄ እንዲጠናከር በተለይ የምገባ ስርዓቱም የግባት ስርዓቱም እስከ ታች ድረስ መዋቅራዊ አደረጃጀት ተፈጥሮለታል። ከቢሮ እስከ ትምህርት ቤት ድረስ ይህን የሚከታተሉ ባለሙያዎች፣ የትምህርት አመራሮች ተመድበውለት ክትትል እየተደረገ የሚታዩ ችግሮችም ከስር ከስር እየታዩ እየተፈቱ እየታረመ እየሄደበት ያለበት ሂደት ነው ያለው። በቀጣይም ሀብት በማሰባሰብ ለተማሪዎች የሚቀርበውን ግብዓት በመጨመር በትምህርት ዘርፉ ላይ የሚስተዋለውን ችግር ለመፍታት ይሰራል።